ከፕሪቶሪያው የሰላም ስምምነት በኋላ በትግራይ ክልል ዘላቂ ሰላምና መረጋጋት እንዲፈጠር ከጊዜያዊ አስተዳደሩ ጋር እየሰራ የሚገኘው የፌዴራል መንግስቱ በህገ መንግስቱና በፕሪቶሪያው ስምምነት መሰረት ጊዜያዊ አስተዳደሩ የሁለት ዓመት የአገልግሎት ጊዜውን በማጠናቀቁ ቀጣይ ስራዎችን በተመለከተ ከሚመለከታቸው አካላት ጋር ሲሰራ ቆይቷል። በዚህ መሰረት ዛሬ የትግራይ ክልል ጊዜያዊ አስተዳደር ፕሬዝደንትነት ርክክብ ስነ ስርዓት ተካሂዷል። ጀኔራል ታደሰ ወረደ የጊዜያዊ አስተዳደሩ ፕሬዝደንት በመሆን ከቀድሞው ፕሬዝደንት ጌታቸው ረዳ ስልጣን ተረክበዋል።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 የሽግግር መንግስቱ አመራሮች በተለይም አቶ ጌታቸው ረዳ ከሌሎችም አካላት ጋር ሰፊ ውይይት አካሂደናል። በተደረጉ ውይይቶችም የህግና የአሰራር ማሻሻያዎችን በማድረግ ለሰላማዊ የስልጣን ሽግግር መብቃት መቻሉንም ጠቅላይ ሚኒስትሩ አንስተዋል። በዚህ ውይይት ልናሟላቸው የሚገቡ የህግ ክፍተቶች እንዳሉ ተገንዝበናል። በአዋጅ ሊሻሻል የሚገባቸው ጉዳዮች ነበሩ። በአሰራር ሊታረሙ የሚገባቸው ጉዳዮች ነበሩ። እነዚህን ሁሉ ካስተካከልን በኋላ ዛሬ በይፋ እና በሰላማዊ መንገድ በአዲስ ባህል የስልጣን ሽግግሩንና ቅብብሎቹን ለማካሄድ የተዘጋጀ ፕሮግራም ላይ ደርሰናል። አዲሱ ፕሬዝደንትም በጊዜ አስተዳደሩ ውስጥ የቆዩ እንደመሆናቸው ያሉትን ጥንካሬና ክፍተቶች እንደሚረዱና የተደረጉትን የአሰራር ማሻሻዮች ተጠቅመው ለትግራይ ህዝብ ሰላምና ልማት እንደሚያመጡ ያላቸውን እምነት ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ በህግ ላይ ቆመው አወያይተው ጊዜ ወስደው በሁሉም ፈቃድና ይሁንታ የመጡ ፕሬዝዳንት ስለሆኑ አይናማ ሰው ያደርጋቸዋል። ነገር ግን አይናማ መሆን ለማየት በቂ አይደለም፣ ብርሃን ይፈልጋል። አይን ያለው ሰው ብርሃን በሌለበት ቦታ ላይ ወይም በጨለማ ውስጥ አይናማ ሰውና አይን የሌለው ሰው እኩል ናቸው። ሁለቱም መንቀሳቀስ አይችሉም። አይኑ ህግ ነው። አይኑ ስርዓት ነው። አይኑ አሰራር ነው። ብርሃኑ ግን ተግባር ነው። የትግራይ ህዝብ የጠማውን ሰላም፣ የትግራይ ህዝብ የጠማውን ልማት፣ የትግራይ ህዝብ የጠማውን እንደሌሎች ወንድሞቹ ወጥቶ የመግባት መሻት ስናሳካ እስከዚህ ደቂቃ ያገኙትን አይን በብርሃን የተሟላ የሆነና ለኢትዮጵያም ለአፍሪካም እጅግ ጠቃሚ የሆነ ስራ ሰርቶ ለማለፍ ታሪክ የሰጣቸውን እድል እንደሚጠቀሙበት ተስፋ አደርጋለሁ። ጊዜያዊ አስተዳደሩ በክልሉ ሊተገበሩ በሚገባቸው ጉዳዮች ዙሪያ ለሚሰራው ስራም የፌዴራል መንግስቱ ሙሉ ድጋፉን እንደሚሰጥ ጠቅላይ ሚኒስትሩ አረጋግጠዋል። የዚህ የትራንዚሽናል አድሚኒስትሬሽን ዋነኛ ስራ የተፈናቀሉ መመለስ፣ የታጠቁ ማስፈታት፣ በኢንክሉሲቭ ናሽናል ዲያሎጉ መሳተፍ ብቻ ሳይሆን የትግራይ ህዝብ የታገለለትንና የስልጣን ባለቤት የመሆን ፍላጎቱን በምርጫ ማረጋገጥ ይጠበቅብናል። ይህ ህዝብ ለረጅም ጊዜ ለዲሞክራሲ፣ ለሰላም፣ ለልማት የታገለ ብዙ ዋጋ የከፈለ ህዝብ ነው። ከልማት እንዲርቅ ከሚያደርጉ ተግባራት በመቆጠብ ህዝቡ ስልጣኑን ተጠቅሞ ልጆቹን መምረጥ እንዲችል ልጆቹ ሲባል በርካታ ትግራይን ለማስተዳደር ኢትዮጵያን ለማስተዳደርና ለማገዝ የሚችሉ ሰዎች በትግራይ ፖለቲካል አውድ ውስጥ እንዳሉ ይታወቃል። ያንን ግን ምርጫ ማካሄድ ያለበት የትግራይ ህዝብ ስለሆነ ይህን በማሳካት ረገድ ጀነራል ታደሰ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 በድጋሚ ላረጋግጥሎ እፈልጋለሁ። ጠቅላይ ሚኒስትር ዶክተር አብይ ለሁለት ዓመታት በጊዜያዊ አስተዳደር ፕሬዝደንትነት ያገለገሉት አቶ ጌታቸው ረዳ ለሰላም ላሳዩት ቁርጠኝነትም አመስግነዋቸዋል።